አሰላሙ አለይኩም ወረሕመቱላህ ወበረካቱ። ብስሚላ አልሐምዱሊላህ አሰላቱ ወሰላሙ አላ ረሱሊላህ ሰለላሁ አለይሂ ወሰለም። እንሻላህ ይች ቪዲዮ ለእፎይ ተከታዮች እንድታደርሱልኝ ይፈልጋለሁ። በተለይ ደግሞ ሁሉም ባለማህተብ ፎይ ነው እያሉ ላሉ ክርስቲያኖች እኔም እፎይ ነኝ የሚሉት መፍታቸው ነው። እኔም እንደሱ ነውረኛ ነኝ። ጸያፍ ንግግር እናገራለሁ። የሰውን እምነት እሳደባለሁ። ያ የእነሱ ውሳኔና ማንነት ሊሆን ይችላል። ነገር ግን ትክክል አይደለም። የእናንተ ገለጻ ሌላውን አይወክልም። ብዬ የማስበው ነገር ምንድን ነው፣ ሁሉም ባለማህተብ እፎይ ነው እያሉ ያሉ ንግግራችሁ ወደ ምን እንደሚያመለክት ታውቃላችሁ ነው። እፎይ ምን አይነት ሰው እንደሆነ አታውቅም። እፎይ ማለት አንድ የእምነት ሰው ሊናገረው ቀርቶ ተራ የመናኸሪያ ዱርዬ ሊናገረው የሚቀፍ የሆነ ንግግር ካፉ የሚወጣ ግለሰብ ነው። ከፎይ ጋር ሰጣ ገባ የገባ ነው እሱ። ኖርማል የሆነ ጥያቄ ስለሚያነሳ ኖርማል የሆነ ጥያቄ የሚጠይቅ ሰው ቢሆን ለእሱ ጥያቄዎች በቂ መልስ ማድረግ እንችላለን። እኔ በራሴ ማንም ሙስሊም ከእፎይ ጋር መወያየት የለበትም ብዬ ነው የማስበው። ሰው ስነ ምግባር ካለው በጨዋ ደንብ ከሚያወራ ከሆነ ሰው ጋር እንጂ ከሚሳደብ ሰው ጋር ምን ሊሆን ነው የሚገባ? ሊሳደብ እሱ ነውረኛ ንግግር ካፉ ሊወጣ ሙስሊም ደግሞ ይሄን አይችልም። እምነታችንም ደግሞ ይሄንን አይፈቅድም። ስለዚህ ከእፎይ አይነት ሰው ጋር መወያየት ራሱ አግባብነት ያለው ነገር አይደለም። ነገር ግን ሁሉም ባለማህተብ ፎይ ነው የምትሉ ሰዎች፣ ይሄ ውሸት ነው። እኛ ከብዙ ኦርቶዶክሳውያን ጋር አብረን አድገናል። እንደ ኢትዮጵያዊነታችን በጉርብትናም አብረን ኖረናልና የሰውነት የሚያከብሩ ጨዋ ኢትዮጵያውያን፣ ነውረኛ ንግግር ካፋቸው ለማውጣት የሚያፍሩ ብዙ ክርስቲያኖች እያሉ እነሱ ላይ ፍርደ ገምድል መሆን አስፈላጊ አይደለም። እና እናንተ የምትወክሉት ራሳችሁን ነው። እኛ ነውረኛ ነን፣ እኛም እንደሱ ነውረኞች ነን፣ እኛም እፎይ ነን ማለት ትችላላችሁ። ግን ሁሉም ባለማህተብ እፎይ ነው ማለት ግን ሌላ ነውረኝነት ነው። እምነቱ ራሱ ሁሉም የእምነት ሰው፣ ሁሉም የዚህ አማኝ ነውረኛ ንግግር ይናገራል፣ ባለጌ ንግግር ካፉ ያወጣል ብሎ ሌሎችን መወከል አላስፈላጊ የሆነ ንግግር ስለሆነ፣ እስኪ ምን እያላችሁ ነው? ጥያቄው ለእናንተ እናንተ ምን ያሰባችሁበት? አይ ፎይ የሚያነሳው እስልምና ውስጥ ያለ ነገር ነው ምናምን ምትሉ ከሆነ ፈጽሞ አይደለም። ለእያንዳንዱ ፖይንት መልስ መስጠት ይቻላል። ነገር ግን ከፎይ ጋር መወያየት ግን አንድ ሙስሊም ሊወያይ የማይገባው ነው ብዬ አምናለሁ። ነገር እራሱ ስለምን ከተራ ዱርዬ ጋር ሰው ሊወያይ አይችልም? ዝም ብሎ ስድብ ከጸያፍ ካፉ ምን ሊያደርግ እሱ ጋር ሊሰዳደር ጸያፍ ነገር ሊያወጣ፣ ይሄ ደግሞ ሙስሊም እምነቱ አይፈቅድለትም። የሚያነሳቸው ነገሮች ምንም እኛ ጋር የሌሉ ለመሆናቸው ከእሱ ጋር እየተወያየን ሳይሆን እናነሳቸዋለን። ወደፊት ከእሱ ጋር እኔ መሰል ሰው ያወራል ብዬ አላስብም። ከአሁን በፊት ወንድም ሁሱ ሴን አህመድ አውርቷል። እንደው ስህተት ነው ብዬ ነው የማምነው። ማለት እሱ በትዕግስት ቢያወራውም ሰውየው ግን ምን ያህል ጸያፍ ንግግር የሚያወራ የመንደር ዱርዬ መሆኑን እንጂ የእምነት ሰው ጨዋ ኢትዮጵያዊ ኢትዮጵያ ውስጥ የተወለደ የኢትዮጵያዊነትን ስብዕና እንኳን የተላበሰ ሰው አይደለም። አይደለም የእምነት ሰው ነው ልንል ስለዚህ ይህንን ተራ ጸያፍ ቃላት የሚያወጣን ሰው የእምነታችን ሰው ነው፣ እምነታችንም እንደዚህ መናገርን ያዛል የምትሉን ከሆነ እንግዲህ ፍርዱን ለእናንተ እንተዋለን።